በወራጅ ብትጠለፍ በማንኛውም አይነት አንገት አሰራር ቢሰራ የሚያምር አይነት ልብስ ነው። በሁለቱም በኩል ፍሬም የገባላት ዲዛይኑ ሙሉ በሙሉ በተመሳሳይ የወጣ በጣም የሚያምር ቆንጆ የሆነ ንጠላን ያለው ማለት ነው። በሁለት የከለር አማራጭ የቀረበ የሚያምር ልብስ መጥቷል ማለት ነው። ይሄ ልብስ እንግዲህ በሁለት አይነት አረንጓዴ ነው። እንግዲህ የቀይም የተለያዩ ከለሮች እንዳሉ ተናግረናል ከዚህ በፊት ይሄ ደግሞ ደመቅ ያለ ቀይ ሳይሆን ፍዝዝ ያለው ነው። ክሬም ከለር ወይም ቬጅ ከለር የሚባል መደብ ያለው ጎመን ከለርም ዶቃም ቀይም ወርቃማ ከለርም የገባበት የሚያምር ልብስ ነው እንደምታየው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ እንኳን ደህና መጣችሁ። ዛሬም አዳዲስ ነገሮች ይዘንላችኋል። የተመረጡ የባህል አልባሳትን እናሳያቸዋለን። እሺ ወደ መጀመሪያው ልብስ እንሄድ። እችን ቀይ ልብስ እናገኛለን። በጣም የምታምር ደስ የምትል ቀይ ልብስ ናት። እንግዲህ መጪውም የገና በዓል ስለሆነ ቀይ ልብስ በአብዛኛው ተፈላጊ ነው የሚሆነው። ያምራል። እንደምታየው ቆንጆ የሆነች ቅልብ ጫለች ልብስ ናት። በጣም የምታምር በሁለት አይን መነን ጽድት ብላ የተሸመነች የምታምር ጥበብ ናት ማለት ነው ነጠላ የአቋም ስፋት ተመሳሳይ ከጥለቱ ጋር እኩል የሆነ አንድ አይነት የጥለት ስፋት ያላቸው የምታምር ቀይ ልብስ ናት ማለት ነው። ብዙ ከለር ያልበዛበትና ድምቅ የምትል በወራጅ ብትጠለፍ በማንኛውም አይነት አንገት አሰራር ቢሰራ የሚያምር አይነት ልብስ ነው። ይሄ ልብስ እንግዲህ በጣም ቆንጆ ሆኖ ተሰርቶ በማንኛውም አይነት አንገት አሰራር 12 ሺህ ብር ድረስ ይሰራል ማለት ነው። ያምራል። ለሚቀጥለው ልብስ እንሄድ። ደግሞ ይችን ልብስ በሌላ ከለር ከዚህ በፊት አሳይተናታል። በጣም የምታምር በአምስት አርብ የቀረበች ለየት ያለች ልብስ ናት ማለት ነው። አምስት አርብ ነው ወጣ ያለ ነው፣ በጣም የሚያምር የአርቡም ስፋት ደግሞ ከሌላው ለየት ያለ ሰፋ ያለ ነው። እንደምታየው ዲዛይኑ ብዙም ያልተካበደ፣ ቀለል ብላ ግን በደንብ የምታምር ሆና የተሰራች ልብስ ናት። በጣም ጽድት ያለ ነው። መነኑም እንደምታየው በሁለት አይን መነን ጽድት ብሎ የተሰራ የሚያምር የሽመና ልብስ ነው ማለት ነው። የነጠላዋንም ስፋት ለማሳየት ከጥለቱ አንዷን ሲንግሏን የተወሰደች በጣም የምታምር አነስ ያለች ነጠላ ናት ማለት ነው። ልክ እንደ ወንድ ነጠላ አነስ ያለች ናት። በጣም ነው የምታምረው። የነጠላውን ትልቅነት ከዚህ በፊትም እንደምናሳየው ትልቅ ነጠላ ነው ያለው እንደ ሁልጊዜው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ ዋጋው ተመጣጣኝ ነው። በሁሉም አይነት አሰራር ተሰርቶ 120 ብር ማለት ነው። ወደ ቀጣይ ልብስ ስንሄድ ደግሞ ይህን ልብስ እናገኛለን። ይሄ ልብስ መደቡ ውሃ ሰማያዊ ሆኖ ቢጫ ከለርም አለው ጎመን ከለር፣ ከዛ ቀይም ገብቶበታል ጥቁርም በመጠኑ ደግሞ የገባበት በጣም የሚያምር ከለር ያለው ዲዛይን ነው ማለት ነው። እንደምታየው ቀጭን ጥለት ለሚወዱ ደንበኞቻችን እንግዲህ ዛሬ ቀጫጭን የሚያማምሩ ጥለቶችን ነው ይዘን የቀረብነው። ይሄ ጥለት ደግሞ እንደምታየው በጣም ቆንጆ የሆነ ከለሮቹ የሚያምሩ ፍዝዝ ያሉ እና ዝም ያለ ከለር ያለው ነው በጣም የሚያምር የነጠላዋንም ስፋት ለማሳየት ከጥለቱ የተወሰነች ብቻ የምታንሱና ሁለቱም በኩል ፍሬም የገባላት ዲዛይኑ ሙሉ በሙሉ ተመሳሳይ ይወጣ። በጣም የሚያምር ቆንጆ የሆነ ንጠላን ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አሰራር ኦርደር ቢያደርጉም ዋጋውም ተመጣጣኝ ነው፣ 13 ሺህ ብር ድረስ እንሰራዋለን ማለት ነው። ወደ ቀጣይ ልብስ ንሄድ ደግሞ ይሄ ዲዛይኑም አሰራሩም ለየት ይላል። ማቴሪያሉ ከመነን ወጣ ያለ መስመር መስመር ያለው ራሱን የቻለ ሪጋ የሚባል ወይም ደግሞ ሽሪ መሪ የሚባል አይነት አሰራር የተሰራ ነው። ይሄ መነን አይደለም እንደምታየው፣ ወጥ አይደለም። ወጣ ያለ ማቴሪያል ላይ የተሰራ ነው። በጣም የሚያምር ደስ የሚል አይነት ልብስ ነው። ይሄ እንግዲህ ስስ ነው እንደምታየው፣ ደብል ይደረጋል። ደብል ከስር መነን ሲደረግበት በጣም የሚያምር ነው የሚሆነው። ውበቱም ጎላ ይላል። መነን ላይ ያሉት ዲዛይኖችን በደንብ ይወጣሉ። ጥለቱንም ስናይ ደግሞ በጣም የሚያምር አሁንም ውሃ ሰማያዊ ሆኖ ፍዝዝ ብሎ የወጣ ነው ማለት ነው። ፈርጠ ፈርጠ የሚመስሉ ደግሞ አልፎ አልፎ የወጡ ዲዛይኖች አሉ። እሱ ደግሞ የተለየ ውበት አምጦለታል ማለት ነው ለልብሱ ይሄ ከመነን ወጣ ያለ ማቴሪያል ስለሆነ የአርብ ስፋቱም ለየት ይላል። ሰፋ ያለ የአርብ ስፋት ነው ያለው። በጣም ነው የሚያምር። በአራት አርብ ቆንጆ ሆኖ የተሸመነ ልብስ ነው ማለት ነው። ነጠላዋንም ስናይ ደግሞ ከጥለቱ በግማሽ የተወሰደች ዲዛይን ያላት ሆኖ በሁለቱም በኩል ፍሬም የገባላት በጣም የምታምር ቆንጆ የሆነች ነጠላ ናት ማለት ነው። ይሄ ደግሞ የነጠላውን ትልቅነት ለማሳየት ያክል ይሄን የሚያክል ኖርማል ከምናሳየው ነጠላ ጋር ተመሳሳይ የሆነ የነጠላ ትልቅነት አለው ማለት ነው። በጣም የሚያምር ልብስ ነው። እንግዲህ ይሄ ልብስ በማንኛውም አይነት አሰራር ቢሰራ ከወገብ በላይ የራሱ የሆነ ማቴሪያል አለው፣ ቆንጆ አድርገን ነው የምንሰራው። በማንኛውም አይነት አሰራር ተሰርቶ አልቆለት 14000 ብር ድረስ ይሰራል። 14000 እሺ፣ ወደሚቀጥለው ሚቀጥለው ልብስ እንሄድ። ደግሞ ብሉ ከለሩ ብዝት ብሎ የተሰራ ዶቃ ከለር ያለው በጣም የሚያምር የተለያዩ ከለሮችም አብረው የገቡበት በጣም ደስ የሚል አይነት ልብስ ነው። እንደምናየው ቆንጆ ሆኖ ብዙ አይነት ከለሮች ገብተውበት፣ ግን ያን ያክል ድምቅ ያላለ ፍዝዝ ያላለ አይነት ልብስ ነው ማለት ነው። በጣም የሚያምር ዲዛይን ያለው እንደምታየው ፍላወር ፍላወር የሚመስሉ የተለያዩ ከለሮች የገቡበት ነው። በጣም ደስ የሚል ነው። ክሮች የገቡበት መንገድ በጣም የሚያምር ቆንጆ ተደርጎ የተሸመነ ሽመና ነው። ነጠላውንም እንደምናየው ከጥለቱ ጋር እኩል የሆነ ስፋት ያለው የሚያምር ነጠላ ነው ያለው ማለት ነው። የነጠላውንም ትልቅነት ከዚህ በፊት እንዳሳይናቸው ናቸው። በተመሳሳይ ትልቅ የሆነ ነጠላ ነው ያለው። ይህን የሚያክል በጣም የሚያምር ቆንጆ የሆነ ነጠላ ነው ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አሰራር ተሰርቶ አልቆለት 130 ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ በሁለት ከለር አማራጭ የቀረበ የሚያምር ልብስ መቷል ማለት ነው። ይሄ ልብስ እንግዲህ በሁለት አይነት አረንጓዴ ነው። አረንጓዴ ብዙ አይነት ነው ያለው፣ ሶስት ወይም አራት አይነት አረንጓዴ ያለው። ይሄ ደግሞ ለየት የሚሉ ሁለቱም አይነት ደመቅ ያሉ ከለርና ፈዘዝ ያለ አረንጓዴ ሆኖ ነው የቀረበው። በጣም የሚያምር ዲዛይን ነው። እንደምታየው ሁለቱም ዲዛይኑ አንድ አይነት ነው። የጥለት ጽፋቱም እኩል ነው። የከለር ልዩነት ብቻ ነው ያለው። እንግዲህ ይህን ልብስ በማንኛውም አይነት ከለር ከሁለቱ አንዱን መምረጥ ይችላሉ። በቢጫም አለ፣ ዛሬ አላቀረብም ነው እንጂ ቢጫ ከለርም አለው እራሱ ይቻለ ታውቀዋለህ፣ የቆየ ልብስ ነው። ይሄ ደግሞ በጣም የሚያምር ዲዛይን ነው። ነጠላው እንደምታየው፣ የሁለቱም ነጠላ በዚህ አይነት ሳይዝ ያለው ነው። በጣም የሚያምር እንደምታየው፣ የከለር ልዩነት ብቻ ነው ያለው የነጠላውም ትልቅነት ይሄን የሚያክል ትልቅ ነጠላ ነው ያለው ማለት ነው። ይሄ ልብስ እንግዲህ ዋጋው ተመጣጣኝ ነው። በማንኛውም አይነት አንገት አሰራር በፈለጉት ከለር ተመርጦ ቆንጆ ሆኖ ተሰርቶ አልቆለት 12 ሺ ብር ደስ ይሰራል። እሺ፣ ወደሚቀጥለው ልብስ እንሄድ። ደግሞ እንግዲህ ይህንን ልብስ እናገኛለን። ይሄ ልብስ ቀይ መደብ ሆኖ ደማቁ ቀይ ሳይሆን ፈዘዝ ያለ ቀይ ነው። እንግዲህ የቀይም የተለያዩ ከለሮች እንዳሉት ተናግረናል ከዚህ በፊት። ይሄ ደግሞ ደመቅ ያለ ቀይ ሳይሆን ፍዘዝ ያለው ነው። ከስር ብልጭልጭ አለው በጣም የሚያምር ልብሱ በደንብ በአይነት ሲታይ ነው የሚያምረው ብልጭልጭ አለው ሻይን ያደርጋል በጣም የሚያምር ዛሃው የገቡበት መንገድ የተከተከተው ነገር በጣም የሚያምር ባለፈው ተሰርቷ አሳይተንህ ነበር በጣም ነው የሚያምር የተሰራው ልብስ እንግዲህ ቆንጆ ተደርጎ ነው የሚሰራ ይሄ ልብስ ነጠላዋንም ስናያት ከጥለቱ የተወሰነ ጠበብ ብላ የወርድ ስፋቷ ግን ተመሳሳይ የሆነ በጣም የምታምር ቆንጆ ተደርጋ የተሸመነች ልብስ ናት ማለት ነው የነጠላውንም ትልቅነት ለማሳየት ይሄን የሚያክል ትልቅ ነጠላ አለው። እንደ ማንኛውም አይነት ቀሚስ ተመሳሳይ ስፋት ያለው ነጠላ ነው ያለው። በጣም የሚያምር ልብስ ነው። ይሄን ልብስ እንግዲህ በማንኛውም አይነት አሰራር ሰርተን ቆንጆ አድርገን 14 ሺህ ብር ድረስ እንሰራዋለን። 14 ሺህ ልብስ ስንሄድ ደግሞ እችኛዋ ልብስ እናገኛለን። ይሄ ልብስ እንግዲህ ዲዛይኑ ቆየት ያለ ነው፣ በጣም ግን ከለሩ በጣም በአዲስ መንገድ የገባ በጣም የሚያምር ቆንጆ ተደርጎ የተሰራ የሚያምር ልብስ ነው ማለት ነው። የድሮውን ስታይል በአሁን ተደርጎ የመጣ በቀጭን ጥለት ቆንጆ ተደርጎ የተሰራ ልብስ ነው፣ በጣም የሚያምር ነው። እንደምታየው መነኑን በሁለት አይን መነን ጽድት ብሎ የተሸመነ የሚያምር ልብስ ነው ማለት ነው። እንግዲህ ቀጭን ጥለት ወዳጆች ዛሬ ቆንጆ አድርገን ቆንጆ ቆንጆ ልብሶችን አሳይተናል። ኦርደር ማድረግ ይችላሉ ማለት ነው። ነጠላዋንም ስፋት እንደምናያት ከጥለቷ የተወሰነ ጠበብ በምትል፣ ግን ሙሉ ዲዛይን የገባላት በጣም የምታምር ቆንጆ የሆነች ቅልብ ጫለ ዲዛይን ያላት ልብስ ናት ማለት ነው። የነጠላዋንም ትልቅነት ለማሳየት ይህን የሚያክል ትልቅ ነጠላ አለው። እንደ ማንኛውም ልብስ ትልልቅ ናቸው። ቆንጆ ልብስ ነው። እንግዲህ ይህን ልብስ ኦርደር ያድርጉን በማንኛውም አይነት አንገት አሰራር ሰርተን ጨርሰን 13 ሺህ ብር ድረስ ይሰራል። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ጥቁር መደብ ሆኖ የተለያዩ ከለሮች የገቡበት ደመቅ ያለች ልብስ ናት። እንደምናያት ደመቅ ያለ ልብስ ስለሚወዱ ደንበኞቻችን እንግዲህ የቀረበ ነው። በጣም የሚያምር ብዙ አይነት ከለሮች የገቡበት ደስ የሚል አብስትራክት ያለው ልብስ ነው። ብዙ ዲዛይኖች ገብተውበታል። ያምራል። መደቡ ጥቁር ስለሆነ የተወሰነ የያዝ አድርጎታል። በጣም ደማቅ የሚባል አይደለም። ፈዘዝ ያለ ነው። በጣም ነው የሚያምር። እንደምታየው እንግዲህ ቆንጆ ተደርጎ የተሸመነ ልብስ ነው። መነኑ ጥራቱ የታወቀ ነው። በሁለት አይነት መነን ነው ምትት ተደርጎ የተሸመነ ነጠላውንም ስፋት ስናይ ደግሞ ከጥለቱ አሁንም ትንሽ አነስ የምትል በጣም የምታምር ዲዛይኑ ሙሉ በሙሉ የገባ እስትራይፑ ምንም ያልቀረ ሁሉም ዲዛይን የገባበት ነው። በጣም የሚያምር ነጠላ ነው ያለው። እንደምታየው የነጠላውም ትልቅነት ከዚህ በፊት እንዳሳየ ነው። ይሄን የሚያክል ትልቅ ነጠላ ነው ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር በወራጅም ቢፈለግ ቢሰራ የሚያምር ልብስ ነው ማለት ነው። ይሄ ልብስ በማንኛውም አይነት አሰራር ተሰርቶ 1500 ብር ድረስ ይሰራል። 1500 ከጥለው ልብስ እንሄድ ደግሞ። ከቀጭን ጥለት ትንሽ ሰፋ የምትል መካከለኛ ጥለት እናገኛለን። እንግዲህ ክሬም ከለር ወይም ቬጅ ከለር የሚባል መደብ ያለው በጣም የሚያምር ጎመን ከለርም፣ ዶቃም፣ ቀይም፣ ወርቃማ ከለርም የገባበት ከብዙ ከለሮች የያዘ ግን በጣም ፍዝዝ ያለ የሚያምር ልብስ ነው እንደምታየው። እንግዲህ ይሄ ልብስ በማንኛውም አይነት አሰራር ቆንጆ ተደርጎ ቢሰራ የሚያምር ፈርጥ ቢደረግበት ደግሞ የተለየ ውበት ያለው በጣም የሚያምር ልብስ ነው እንደምታየው። የነጠላውን ስፋት ለማሳየት ያክል ይህን የሚያክል ከጥለቱ ብዙም የማያንስ የሚያምር ነጠላ ነው ያለው ማለት ነው። ስፋቱ በጣም ቆንጆ ልብስ ነው። እንግዲህ ይህን ልብስ በማንኛውም አይነት አሰራር ተሰርቶ አልቆለት 14 ሺህ ብር ድረስ ይሰራል። 14 ሺህ። እሺ፣ ወደሚቀጥለው ልብስ እንሄድ። ይህን ልብስ እናገኛለን ች ልብስም ከቀጭን ጥለት ሰፋ የምትል መካከለኛ ያነች ጥለት ናት ማለት ነው። ያን ያክል ጠባ የሚባል አይደለም መካከለኛ ነው። ከሰፊ ጥለት ደግሞ አነስ ያለ ነው። በጣም የሚያምር ነው። እንደምታየው እንግዲህ መደቡ ቤጅ ከለር ሆኖ ኦሬንጅም ገብቶበታል። አረንጓዴም አለው ሁለት አይነት አረንጓዴዎች ገብቶበታል። በጣም የሚያምር በርገንዲ ከለርም እዚህ ጋ ገብቷል። ዲዛይኑም ያልተቆራረጠ በጣም የሚያምር ነው። አርቦቹ ሲገጣጠሙ የሚገጣጠም አይነት ዲዛይን ነው ያለው። በጣም የሚያምር እንደምታየው መነኑም በሁለት አይን መነን ጽድት ብሎ የተሸመነ ልብስ ነው ማለት ነው። የነጠላዋንም ስፋት ስናይ ደግሞ ከጥለቱ አሁንም የተወሰነ አነስ ብላ ግን ሙሉ ዲዛይን ይወጣላት በጣም የምታምር ነጠላ ነው ያላት ማለት ነው። በጣም የሚያምር ልብስ ነው እንግዲህ እንደምታየው። ይህንን ልብስ በሁሉም አሰራር ቢሰራ የሚያምር አይነት ልብስ ነው። እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት አስራ ሶስት ሺህ ብር ድረስ ይሰራል። አስራ ሶስት ሺህ ወደ ቀጣይ ልብስ ንሄድ ደግሞ እችን ልብስ እናገኛለን። ይች ልብስ እንግዲህ ታዋቂ ልብስ ነች። በሌላ ክለርም አላት በጣም የምታምር ልብስ ናት። ፍላወር ፍላወር ዲዛይን ያለው በላይም በታችም ፍሬም የገባበት በጣም የምታምር ልብስ ናት ማለት ነው። ዲዛይኑ የተቆራረጠ ነገር የለውም እንግዲህ ጠርዙ ላይ ሲሰፋ አርጎ ሲገጣጠም ራሱን የቻለ ዲዛይን እየፈጠረ የሚሄድ በጣም የሚያምር ቆንጆ የሆነች ልብስ ናት ማለት ነው። የነጠላዋንም ጥለት ስፋት ለማሳየት ከጥለቱ ጋር አንድ አይነት እኩል የሆነ ስፋት ያላት በጣም የምታምር ቆንጆ የሆነ ነጠላ ነው ያለው ማለት ነው። የነጠላውንም ትልቅነት በመሀል ለማሳየት ያክል ይህን የሚያክል ትልቅ ነጠላ ነው ያለው። የሚያምር ነው ቆንጆ የሆነ ልብስ ነው። እንግዲህ ይሄ ልብስ ቆንጆ ተደርጎ ይሰራል። በፈርጥ ጽድት ብሎ ተሰርቶ አልቆለት 14 ሺ ብር ማለት ነው። 14 ሺ። እሺ፣ ወደ ቀጣይ ልብስ ስንሄድ መጀመሪያ አካባቢ በሌላ ከለር ያሳየናት ዲዛይን ተመሳሳይ ሆኖ አሁን ደግሞ በዚህ ከለር የመጣ ልብስ ነው ማለት ነው። በጣም የምታምር በጣም ቀጭን የሆነች ቆንጆ የሆነች ልብስ ነች ማለት ነው። መጀመሪያ አካባቢ እንዳሳየ ነው አይነት ሆኖ ከለር ብቻ ነው የሚለየው። ይሄ በጣም ነው የሚያምር፣ እንደምታየው ቀጭን ጥለት፣ በጣም ቀጭን የሆነ ለሚወዱ ደንበኞቻችን ይሄ ምርጫቸው ቢሆን በጣም የሚያምር ነው። በተለይ በወራጅ ቢሰራ የሚያምር የተለየ ውበት ያለው ልብስ ነው። የነጠላውንም ስፋት ለማሳየት በጣም ቀጭን ነች። የነጠላዋ ስፋት ችን ነው የምታክለው። በጣም የምታምር ቆንጆ ተደርጋ የተሰራች ልብስ ናት ማለት ነው። የነጠላዋንም ትልቅነት ለማሳየት ያክል ይሄን የሚያክል ትልቅ ነጠላ ነው ያለው። ያምራል። ቆንጆ ተደርጎ ነው የሚሰራው በወራጅ ሄ ጽድት ብሎ ተሰርቶ አልቆለት 12 ሺ ብር ድረስ ይሰራል። ቀጣይ ልብስ እንሄድ ደግሞ የተለያዩ ከለሮች ሚክስ ተደርጎ የተሰራ ውሱስ የሆነች ልብስ ናት ማለት ነው። እዚጋ ዳይመን ዳይመን ተደርገው ደግሞ የተከተከቱ ጥቁርም የገባበት በጣም የሚያምር ዝም ያለ ልብስ ነው የምናገኘው። አሁንም ቀጭን ጥለት ነው እንግዲህ ያቀረብ ነው። በላይም በታችም ፍሬም የገባለት ቢጫ ክርም አለው። የተለያዩ ክሮች ደግሞ እዚጋ ሚክስ ተደርገው የተሰሩ በጣም የሚያምሩ ቆንጆ ተደርጋ የተሸመነች ልብስ ናት ማለት ነው። ፍዝዝ ያለ ልብስ ምርጫቸው ለሆነ ደንበኞቻችን ይሄ መሆን የሚችል በጣም የሚያምር ልብስ ነው። እንደምታየው ጠቆር ያለ ነው ፍዝዝ ያለ ልብስ ነው። ነጠላውንም ለማሳየት ያክል ከጥለቱ ጋር እኩል የሆነ አንድ አይነት የጥለት ስፋት ያላቸው በጣም የሚያምር ልብስ ነው እንደምታየው። የነጠላውን ትልቅነትም ለማሳየት ይሄን የሚያክል ትልቅ ነጠላ ነው ያለው። ያምራል። ራሱን የቻለ የሚያምር ቆንጆ የሆነ ውበት ያለው ልብስ ነው። ይሄ ልብስ በማንኛውም አይነት አሰራር ተሰርቶ አልቆለት አስራ ሁለት ሺህ ብር ድረስ ይሰራል። ወደ ቤተሰቦቻችን እጅግ ጋር እናመሰግናለን አብራችሁን ስለቆያችሁ እጅግ የሚያማምሩ አዘውትራቸው የምትለብሷቸው ሁሌም የምጠይቋቸው ቀጫጭን እጅግ የተመረጡ ለገና የሚሆኗቸው አልባሳት ናቸው። በተቀመጡ ስልክ ቁጥር ብቻ ሄደውላችሁ እዘዙን ዘንጣርገን እናለብሳችኋለን። ገናችሁን እናደምጥላችኋለን ማለት ነው። ደውሉ ሳምንት አዳዲስ ነገር ይዘንመታለን በያላችሁበት መልካም